እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅ። ለምን ፈለጉኝ አባ? አገልግሎታችሁን ደስ ብሎኝ፣ እሺ። ለቤተ ክርስቲያን ተቆርቋሪ ስለሆናችሁ፣ እሺ፣ ክርስቲያን ስትታነጽ ደስ የሚላችሁ ስለሆነ፣ አዎ፣ እግዚአብሔር ደስታውን እንዲያድላችሁ። አሁን የምገኘው በቀራንዮ መድኃኔዓለም ነው። በነገራችን ላይ ቀራንዮ መድኃኔዓለም አዲስ አበባ እቴጌ ጣይቱ አዲስ አበባ የሚል ስም ከመስጠታቸው አስቀድሞ ሀምሳ ዓመት በፊት በዚህ ቦታ ላይ ነበረ። አሁን ደግሞ ታላቁ አባት ሊቀ ስልጣናት ቆሞስ አባ ገብረስላሴ በላይ ይህንን የመሰለ የቅዱስ ገብርኤል ህንጻ በቀራኒዮ መድኃኔ ዓለም ስር እንዲህ አድርገው በአንድ ዓመት ውስጥ አጠናቅቀው እየሰሩ ነው። በአንድ ዓመት ውስጥ ሁላችሁም እስቲ ኮመንት ላይ ቅዱስ ገብርኤል ለፍጻሜ አብቃልን በሉት። እባካች ሁላችሁም ላይክ፣ ኮፒ ሊንክ፣ ሼር በማድረግ ጀምሩ። አባታችን አሁን ያለውት እንግዲህ እጅግ በሚገርም ቦታ ነው። አንድ አመት ነው የፈጀቦት። አንድ አመት ነው የፈጀው። አሁን ምድን ያቀዳችሁት ቀጣይ ስለ ቀጣይ ያቀዳችሁ ብቻ ይንገሩ ለተከታታዮቻችን። እሺ የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም በያላችሁበት እግዚአብሔር ይጠብቃችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር በረከቱንና ጸጋውን ያድልልን። ይህ ህንጻ ግንባታ ቅዱስ ገብርኤል በቀራኒ መድኃኒዓለም ስር የሚገኘው መልአኩ የቅዱስ ገብርኤል ቤተክርስቲያን ከተጀመረ አንድ አመት አስቆጥሯል። አምና ግንቦት ወር 2016 ዓመተ ምህረት ተጀምሮ መሰረቱ ወጥቶ ኮሎኖች ቆመው ፉቲንግ ተሞልቶ አሁንም ወደ ጉልላቱ እየተንደረደርን ነው የምንገኘው። ገኘው አገልግሎታችሁን ትሩፋታችሁን እግዚአብሔር እንዲባርክ ህይወታችሁ እንዲባረክ፣ ህይወታችሁ እንዲጠበቅ ነው። እሺ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልጆቻችንንም የምታውቁንም የማታውቁንም ማይደረስ ባት ቅድስት ስለታ ለማርያም፣ መድኃኔያለም፣ እንደገና መንበረ ጸባዖት ቅድስት ስላሴ፣ ቅዱስ ባለወልድ፣ ደብረገነት ቅዱስ ሚካኤል፣ የምታውቁንም ማታውቁንም ያለን ፍላጎት ስራ ለመስራት ነው። ቤተ ክርስቲያን ጎደሎ ለመሙላት ነው። ይሄ የከተማ ገጠር ሆኖ ያለ ዙሪያው ጫካ የበዛበት ምንም አይነት አቅም ያለው ሰው የሌለበት ከሩቁም ከቅርብም ምእመናን እያስተባበርን በንግስ በወርሃ በዓል በግልም የምናውቃቸው ነው። ይህ ህንፃ በአጭር ጊዜ ያደረሱት አሁንም እኛ ስራውን ሰርተን ለማስረከብ ቁርጠኛ ነን። ምእመናን የሚደሰቱበት ምእመናን የሚገለገሉበት በአጭር ጊዜ ሰርተን ለማስረከብ ስለሆነ ምእመናን፣ ልጆቻችን፣ የመንፈስ ቅዱስ ልጆቻችን ጥሪያችንን አክብራችሁ ሰኔ ስምንት ከስምንት ሰዓት ጀምሮ እንዳትቀሩብን አደራ። ለዚህ ነው አዎ፣ እችው ነች እቺ ነች። እሺ ተወዳጆች፣ ታዲያ አባታችን ሊቀ ስልጣናት ቆሞስ አባ ገብረስላሴ በላይ ልደታ ማርያምን እንዲሁም ደግሞ መከኒሳ ቅዱስ ሚካኤልን አራት ኪሎ ቅዱስ ስላሴ ካቴድራልን ያስተዳደሩ እጅግ የሚገራርም የልማት ስራ የሰሩ ታላቁን አባት ልናግዙ ሁላችንም ስለሚገባ፣ ይህንን ደግሞ በአንድ ዓመት ውስጥ በዚህ መልኩ ያደረሱትን የቅዱስ ገብርኤልን ቤተ ክርስቲያን ሁላችሁም ኦርቶዶክሳውያን ልናግዛቸው ልንረዳቸው አይገባም ትላላችሁ? ስለዚህ ተወዳጆች የቤተ ክርስቲያኑን አካውንት አስቀምጥላቸዋለሁ። አባታችን በዚህ ሰዓት በነገራችን ላይ ታሪክ ያላቸው ብዙ ብዙ ነገር የሚወራላቸው ታላቁ አባት ናቸው። ይህንን እንደው ለናንተ መናገሩ ብዙም ስለማይጠቅም ሊሆን ይችላል ለጊዜው፣ ወደፊት በሰፊው እንወያይበታለን። ስለዚህ የቅዱስ ገብርኤልን ቤተ ክርስቲያን ልንሰራው አይገባም ትላላችሁ? ሁላችሁም አስተዋጽኦ ብታደርጉ ይህንን ቤተ ክርስቲያን የሆነ ደረጃ ለማድረስ ሁላችንም የአቅማችንን አደረግን ማለት ነው። ቅዱስ ሚካኤል ገብርኤል ደግሞ ይችልበታል። ቅዱስ ገብርኤል ስታገለግሉት፣ ያገለግላችኋል። ስትነግሩት የሕይወታችሁን ሁሉ ነገር ያስተካክልላቸዋል። ስለዚህ ታላቁ አባት አባታችን ቆሞስ አባ ገብረ ሥላሴን እናግዛቸው፣ እናስደስታቸው። ዛሬ ለዚህ መልእክት የመጣ ነው። ይህንን ቤተ ክርስቲያን በሁለት በሶስት ዓመት ውስጥ ጨርሰን አስመርቀን እሳቸውን ደግሞ ለሌላ የልማት ስራ ቤተክርስቲያን በብዙ ትፈልጋቸዋለች። ብዙ ነገርን ትተው በዚህ በገጠር ቀራኒዮ መድኃኔዓለም ሁላችሁም እንደምታውቁት የመጀመሪያው ቤተክርስቲያን ነው። አፄ ምኒልክ ከኢየሩሳሌም ከኢየሩሳሌም የቀራኒዮን አፈር አምጥተው በቦታው ላይ አፍስሰው ነው ቀራኒዮ መድኃኔዓለም ያነጹት። አፄ ምኒልክ በዛ ዘመን ይህንን ካደረጉ እኛ ልጆቻቸው ደግሞ ቅዱስ ገብርኤልን በዚህ ቦታ ላይ ሰርተን አንጸን ምዕመናን ክርስትና እንዲነሱበት እንዲቆርቡበት ተክሊል ጋብቻ እንዲፈጽሙበት ልናደርግ ይገባል። ይህ ቦታ ሰው የለበትም፣ የከተማ ገጠር ነው። ስለዚህ ተወዳጆች ሁላችሁም ብዙ ነገር ታደርጋላችሁ፣ እናውቃለን፣ እንሰማለን። ሰኔ ስምንት ልዩ የገቢ ማሰባሰቢያ መርሃ ግብር በዚህ ቦታ ላይ አለ። የምትችሉ ኢትዮጵያ ያላችሁ ተከታተሉ። የማትችሉ ደግሞ በዚሁ ሚዲያ ላይቭ ስትሪም ቀጥታ ስርጭት የገቢ ማሰባሰቢያ መራግብር እናደርጋለን፣ እናከናውናለን። መምጣት የማትችሉ ደግሞ ከስር የባንክ አካውንቱን አስቀምጠንላቸዋል። ቀራኒዮ መድኃኒያ ለምስር የሚገኘውን ታላቁን የገናናውን መልአክ የቅዱስ ገብርኤልን ቤተክርስቲያን አብረንና ንጽ አብረን እንስራ። እሱ ደግሞ ህይወታችን ይሰራል፣ ቤታችንን ያንጻል። ፈትኑት፣ ቅዱስ ገብርኤል ይደርስላችኋል። ይሄው ነው መልእክቱ አባታችን፣ ይሄው ነው መልእክቱ። ቅዱስ ገብርኤል በዚህ በወይራ ሰፈር አካባቢና በዙሪያው ጭቁኑ ገብርኤል፣ ምስኪኑ ገብርኤል የሚል ስያሜ ያለው፣ የገብርኤል ምስኪንና ጭቁን የለም። ምእመናን ግን አቀማመጡ የቤተ ክርስቲያኑ አቀማመጥ ነው ምስኪንና ጭቁን ያሰኘውና እኛ ደግሞ ደልቶን እየኖርን ከጭቆና ቅዱስ ገብርኤል ቤተክርስቲያን ለማውጣት ነፃ ለማውጣት ነው። ምን ተጋው፣ ምን ሰራው እና አግዙን፣ ከጎናችን ሆኑ፣ ሞራል ስጡን። ከዚህ የበለጠ እንድን ሰራ ትልቁ ሞራል ስጡን። ከዚህ በፊትም እንደ አቅማችን ስናገለግልን የነበር ነው። አሁንም በአቅማችን እየሰራን ያለ ነውና ራሱ ስራው ምስክር ነው። ሰኔ ስምንት ከሰዓት ጀምሮ በሰላም ያገናኘን በሰላም ልን። በፍቅር እንወልን በፍቅር እንጠብቃቸዋለን። እግዚአብሔር ይጠብቅልን። መቼም የቅዱስ ገብርኤል ስም ተጠርቶ ማንም ሰው አያሳፍረንም። እስቲ ኮመንት ላይ ቅዱስ ገብርኤል፣ ቅዱስ ገብርኤል፣ ቅዱስ ገብርኤል በሉ። ይሄ የምታዩት ቤተክርስቲያን በአዲስ አበባ ሀገረ ስብከት በቀራንዮ መድኃኔዓለም ስም እጅግ በሚገርም ቦታ ላይ የተሰራ የቅዱስ ገብርኤል ቤተክርስቲያን ነው። ይሄንን ቤተክርስቲያን በርግጠኝነት በሁለት በሶስት ዓመት ውስጥ አጠናቀን እናስመርቃለን። በሚገርም ሁኔታ ክቡር አባታችን እንግዲህ መከኒሳ ቅዱስ ሚካኤልን አሰርተው አስመርቀዋል። አሁን ደግሞ ልጆቼ ኑ የቅዱስ ገብርኤልን ቤተክርስቲያን አብረን እንስራ እያሏችሁ ነው። ስለዚህ ሁላችሁም ሰኔ ስምንት የሚገርም የገቢ ማሰባሰቢያ መርሃ ግብር በዚሁ ቦታ ላይ ተዘጋጅቷል። ሁላችሁም ኦርቶዶክሳውያን በመላው ዓለም ያላችሁ ቀራንዮ መድኃኔዓለም ሰኔ ስምንት ቀጠሯችሁን አድርጉ። አሊያም ከስርብና በምናስቀምጠው የቤተ ክርስቲያኑ አካውንት ቅዱስ ገብርኤል ሕይወቴን አንተ አቅና አስተካክል ቤትህን ሰርቻለው ቤቴን ስራ እያላችሁ የበኩላችሁን አስተዋጽኦ በኢትዮጵያ ንግድ ባንክ እንድታደርጉ በእግዚአብሔር ስም እንጠይቃለን። ከአቅም በላዩ የሆነ ጉዳይ ካላችሁ የማትመጡበት ደግሞ በሀገር ውስጥ፣ በተለይ በሩቅ ያላችሁ በውጭ ሀገር በአካውንት ሂሳብ ቁጥር ንግድ ባንክ ቀራኒዮ መድኃኔዓለምና ቅዱስ ገብርኤል ብላችሁ አስር ሺ ሃያ ስምንት ስልሳ ሰባት 33 73 አካውንት ሂሳብ ቁጥሩ ላይ ገቢ ማድረግ ትችላላችሁ። በእያላችሁበት ሆናችሁ በእያላችሁበት እግዚአብሔር ይጠብቃችሁ። መልአኩ ቅዱስ ገብርኤል አይለያችሁ። የመድኃኔዓለም ልጆች፣ መድኃኔዓለም ወዳጆች መድኃኔዓለም ይጠብቅልን፣ ክብሩንና ጸጋውን ያድልልን። እንግዲህ አይቀርም ሁላችሁም ይህንን ቤተ ክርስቲያን ከፍጻሜ ያድርሰን፣ ሁላችንም በጋራ እናስመርቃለን። ላይክ ኮመንት እያደረጋችሁላችሁ ቫይራል እንዲሆኑ እንድታደርጉ በእግዚአብሔር ስም እጠይቃለሁ።